ፅናት እንግዲህ አልኪራለ ተጠራ ወደ ክፍሉ ትሄዳለች ክፍሉ ስትሄድ እንግዲህ ቁጭ ብሎ ብቻውን ያገኘችው በዛን ሰዓት እሱን ስትጠራ ና እስኪ ቁጭ በይና እናወራ ይላታል አይ መሄድ አለብኝ ትላለች እሱም እስኪ አንድ የቁጭ በይ ይላታል እስኪ ምን አይነት ኩሩና ጅንን ያልኩት ወንድ እንደነበርኩት ታውቂያለሽ ፍቅር ግን እግርሽ ስራ አንበረከከኝ ስለዚህ ለምንድን ነው ፍቅራችን እንዲቀጥል የማትፈልጊው አትወጂኝም እንዲህ ይላታል ማለት ነው። ጽናትም እንግዲህ እንደምትወደው እንደምታፈቅሩ ታውቃለች። ከዛ እኔ እንደሱ አላልኩም። ታዲያ ምንድን ነው የምትፈልጊው? ለምንድን ነው ፍቅራችን እንድንቀጥል የማትፈልጊው? ወይስ እንደ ካልወደድሽኝ ንገሪኝ፣ አይና አይኔ እያየሽ አውሪኝ ይላታል። በዛን ሰዓት እንግዲህ እሷን ተከብላ ያያየችው ኪራ ሊስማት ሲል ናሆሚ እና ጓደኛ ቁጭ ብሎታች እነዚህ ሰዎች ቀሩ፣ ድብድብ ጀመሩ። እንዲህ ያው ዝም ብሎ ሁሉ ጊዜ ስለሚጣሉ ስለሚታረኩ፣ እንደዛ ስለመሰላቸው እና አሁን እንግዲህ ወጥቼ ልጥራቸው ብሎ ሲሄድ ያው ትንሽ ሊሳሳሙ ሲል ይደርስባቸው ማለት ነው። በዛን ሰዓት በጣም ደንግጦ ወጥታች ይወርዳል ማለት ነው። አቤት አቤት፣ ቤት ይህ ነገር እያለ እሷ ሲነግራት ምንድን ነው ተደባደቡ ወይስ ምን ሆኑ? ተሻሽለዋል አሻሽለዋል ይላታል። ከድብድብ ወደ ምን ተቀየረ? ብላ ተጠይቀዋለች። ወይ ጉድ ወይ ቅሌት እያለ ራሱ በጣም ይወቅሳት ማለት ነው። እና አሁን ሰላም ሰላም ብያለሁ። ውድ የአገር ልጆች፣ በአገርም በውጭም ያላችሁ የቻናሌ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ ይመስገን በጣም ደህና ነኝ። ሁላችሁም ሰላም ብያለሁ። ሙስሊም እህት ወንድሞቼም ሰላማችሁ ብዙ ትርፍርፍ ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ሆኑ። ዘወትር የምለቃቸው ቪዲዮዎች ወደ እናንተ ይደርሱ ዘንድ የደውል ምልክቷን መጫን አትርሱ፣ ማለት ነው። ሌላው ደግሞ ነባር ቤተሰቦቼ ላይክ፣ ሀሳብ፣ አስተያየት የጻፋችሁ አበረታቱኝ፣ የምታበረታቱኝ በቅድሚያ እጅ ጋር እጌ አመሰግናለሁ። እስካሁን ድረስ አብራችሁኝ ያላችሁ ክበሩልኝ። አሁንም አስተያየታችሁ ይለይኝ ሁላችንም እገዛችሁም አይለኝ ማለት ነው። ከልብን የማመሰግ ነው። ዛሬ እንግዲህ በጣም የምንወደው በጉጉት የምንጠብቀው ጽናት ድራማ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ያው ጽናት ቅድም መግቢያ ላይ እንደነገርኳችሁ ጽናትና ኪራ ያወራሉ። በዛም በሚያወሩ ሰዓት እንግዲህ እያለ እያለ ኪራ ያው በፍቅሯ ተሸንፏል። በጣም በፊት ታውቃላችሁ ለሱ እየወደዳትን ቢሆን ሁሉ ነገር ሊሆንም ምንንም የሚወጣው እሷ ላይ ነበረ። ያው ቅድሚያ እሷ ብትወደውም ማለት ነው። በዛን ሰዓት እንግዲህ ኪራን ጽናትን ሊሰማ ሲል እናሁም ይመጣል። ከዛ እናሁም ወደ ኋላ ይመለሳል ማለት ነው። በዛን ከዛ ወርዶታች እንግዲህ ለእሷ ይነግረታል። አንተ በዚህ ነበር ማለት ማጣሻ ሽሎታል ምናምን ስላት እሷ የተጣሉ ወዲያው የባሰባቸው የተደባደቡ ምናምን ነበር የመሰላት ማለት ነው። በዛን ሰዓት እንግዲህ ናሁም በጣም ይናደዳል ስላቋረጣቸው ማለት ነው። እና ጽናት የፈራችበት ምክንያት ቤተሰቡ እናቱ ምን ነው የምትለው ጓደኛዋ ደግሞ ፍቅር አንቺና እሱ የተጻፈላችሁትንም የምትኖሩት ፈጣሪ ሁሉ ጊዜ መንገድ ያለው ነገር ግን የተጻፈልን ስለምኖር ስለዚያ አስቢበት፣ ከሱ ጋር ፍቅርሽን ቀጥይ ብሎ የበለጠ እንድትጠጋው ትረዳታለች ማለት ነው። በዛን ሰዓት እንግዲህ አሁንስ ጽናት ምክንያት ስታበዛባቸው ያሰቡት ሀሳብ ሶስቱ ሆነው ኪራንም አማክረው አራተኛ ጽናትን በቅናት ማንጨርጨር ነበረ። ምክንያቱም እሷ እየወደደችው ግን የምትፈራው ነገር አለ። ፍራቻ ደግሞ የትም የትም አያደርስም። ነገሮችን መጋፈጥ መልመድ አለብን ማለት ነው። ከዛ እንግዲህ ምንድን ነው ያሰቡት አንድ ሴት አዘገይተው ጽናት በቅናት ኪራን ትወዷለች አትወዶም የሚለውን ለማረጋገጥ ኪራን ውጭ እነሱ እነምሩ ቤት አሳድረው እሷ ምን ያክል እንደምትፈልገው እና እንደማትፈልገው ለመያዝ ሲሉ ኪራን ያሳምሩታል። ኪራ ግን ይህን የተጨንቃለች ይህን ትጨንቃለ ምን እያለ ቢላቸውም ዞሮ ዞሮ በሀሳባቸው ይስማማል። ከዛ እንግዲህ ኪራ ስልክ ስደውለት አያነሳ፣ ውጭ ነው ያደረው። እሷ ጽናት ትደውላለች፣ ትደውላለች፣ እሱ አያነሳም። እረ ተጨንቃለች። ይህን እኮ ሶፈሮ ተኝታለች። ብዙ ነገር ስለ እሷ ነው በቃ የሚያስብ የሚጨነቀው። ከዛም በኋላ እንግዲህ ምሩ ድምጿን ቀይራ ፍቅር ተኝቷል ምናምን ስትላት የው የጽናትን እዴትን ታቀላቸው እንግዲህ በጣም ትናደዳለች። ከዛ እንግዲህ እምሩ ጋር ነው። እሱ ያንን ስልክ የኪራን ስልክ ዘግታ ወደ ምሩ ጋር ትደውላለች እንዲመጡም ታደርጋለች ማለት ነው፣ እቤት። ከዛ ሲመጡ ሰላም ይሏታል። ሰላም ባሏት ሰዓት በጣም ትናደዳለች። እንዲ ጽናት ምን ሆነች ነው ምናምን ይላታል ናሆሚ፣ ምንም እንደማያቅ ሆነው ማለት ነው። ከዛ ኪራኮ ከሴት ጋር አደረ ስላቸው ይሄን ታዲያ ምን ችግር አለው? አንቺ እንደው አልፈልግም ብለሻል ስላለች፣ ታዲያ እንዲ አስረሽ ታስቀምጪ ነው፣ እንዲ ግድ ነው። እርሱም ደሞ ጀነን እያለ ይመጣል፣ ኪራ ማለት ነው። ከዛ ናና ቁጭ ብና ናና ብላ ታስቀምጣዋለች። ከዛ ያለውን ነገር ተነግራቸዋለች ማለት ነው። በዛን ሰዓት ሁሉም ነው ይተያያሉ። እሷ በጣም ተናዳለች፣ ከምንም እና ከማንም በላይ ኪራ። ያው በዛን ሰዓት ስላልቻለ እኔ እንደዛ ከማንም ጋር አላደርኩም እንችል ለማየት ነው ይላታን ማለት ነው። ከዛ እንግዲህ እኔ ያጣሁት መስሎኝ በጣም ተናድጄ በጣም ከፍቶኝ ነበር ብላ እንግዲህ ጥምጥም ብላ ታቀፋለች ማለት ነው። ምክንያቱም እሱ አልቻለም የእሷን። እሷ በጣም ነበር እየተከፋች በጣም ነበር ልቦ እየተሰበረው ሲቀጥል ደግሞ እሷ የፈራችው ነገር የእናት የቤተሰቡን ነገር ነው እንጂ እሱን አልጠላችሁም። እነሱም እንግዲህ ሁሉም እርስ በራሳቸው አንቺ አንተ መባባል ሲጀምሩ ሁላችሁ ሁሉም የቀመሩት እንደሆነ ይነግሯታል። እኔ ያጣሁት መስሎኝ በጣም ነበር የከፈኝ በጣም ነበር ያዘንኩት በጣም ነበር የደነቀጥኩት ትለውና ከታቅፈዋለች ማለት ነው። በሰንሳት እንግዲህ ያው ምሩና ነሆሜ ደግሞ በጣም ደስ የሚል ህይወት ደስ የሚል ፍቅር እየኖሩ ነው። ነገር ግን ምሩ በጣም እንትን እያለች ነው እየተሰማት ነው። ለምንድን ነው የኔን ህመም ለቤተሰቦቹ መናገር ያልፈለገው? በህመሜ አፍሮ ቢኖ እንዲ እያለች ራሷን በጥያቄ ታጨናንቃለች። እሱ ግን ተኝታ እንኳን እንጂ ሳትኳኳል እንኳን እንዲ የምታምር የኔ ንግስት እያለ እሱ በተቃራኒ እንትን ይላታል፣ ያወድሳታል፣ ያሞግሳታል። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት ከዛን የኪራ እናት የካንሰር ታማሚ እንደሆነች ኪራ አያውቅም። ምክንያቱም ማንም አልነገረውም። እነሱ ያውቃሉ ግን፣ በምን መንገድ እንንገረው፣ በምን መንገድ እናውረው፣ እውነቱን ማወቅ አለበት ብለውም ሀሳብ ይመጣላቸዋል። ከዛ እንግዲህ ያው ጽናትና ኪራ ይታረቃሉ ሁሉም ወደ የቤታቸው ሲሄዱ ጽናትና ኪራ ተኝተው ያው ስትነሳ ስትነቃ ከእንቅልፏ የለም እሱም ደግሞ ተነስቶ ቁርስ አዘጋጅቶ ምን ብሎ ታች ይጠብቃል ስትነሳ ተነሳ አልጋው ላይ የለም ስትሄድ ቁርስ ምናምን ሰርቶ ጠረጴዛው ላይ አድርጎ ሌላ ውሃ ያመጣ ሄዷል ከዛ ሷም ከሶፋ ስር ተደብቃለች ማለት ነው ከዛ በቃ ፍቅራቸውን እያጠጠሩ እሺ አሁን እኔን ተበኛለሽ ወይስ የሰራሁትን ቁርስ ትበላ ትበያለሽ ይላታል እሷም አንተ ምንም ነገር ብትሰጠኝ ምንም ነገር አድርግ አፈርን ብትሰጠኝ እበላለሁ ትለዋለች ማለት ነው ጽናት ከዛ እንግዲህ በጣም ደስ እንዳላት ከምንም በላይ እንደምትወደው እንደምታፈቅረው እየሳመች ትነግረዋለች አንቺ ፎ እንዳጨርሽኝ ስለዚህ ምግቡን እንብላ ይላታል ማለት ነው። እንጀራውን ብቻ ቅርብ፣ ወጥ መብያው የታ? ለምናም ብላት ትቀልድበታለች ማለት ነው። ስለዚህ ጽናትና ኪራ ስለታረቀው በጣም ደስ ብሎናል። ቀጣይ ደግሞ